ሶስት ቤት ብቻ ያለው ቡልጋሪያ አፍሪካ ሕብረት አካባቢ የሚገኝ አፓርትመንት ነው። ሀሙቴት ባለ ሶስት መኝታ አፓርትመንት ነው። ጥሩ አርክቴክቸራል ዲዛይን አለው። እንደምታዩት በዚህ በኩል በረንዳ ይኖረዋል። እዚህ ጋር ደግሞ ክሎዝድ ኪችን እናገኛለን። ኪችኑ አጠገብ ደግሞ የረዳት ክፍልና ለላውንድሪ የሚሆን ስፔስ አለ። ህንፃው የከርሰ ምድር ውሃ ያለው እንደምታዩት ጀነሬተር ተገጥሞለታል። ጋርቤሽተር እና ቴራስ ይኖረዋል ማለት ነው። እዚህ ጋር ማስተር ቤድሮም እናገኛለን። ዋናው መኝታ ቤት እንደምታዩት ጥሩ ብርሃን ያገኛል። በሁለት በኩል መስኮቶች አሉት። በዚህ በኩል ባልኮኒ እናገኛለን።

እንደምታየው ጥሩ ቬንቲሌሽን ያገኛል። በዚህም በኩል እዚህ ጋ ደግሞ አንደኛው መኝታ ቤት እናገኛለን። ስለዚህ ታች በምናስቀምጠው ስልክ ለመደወል መታችሁ ጎብኝ እንራለን። መልካም ሲ